ሰላም ጠናይ ስለን የተወደዳችሁና የተከበራችሁ ውድ ውድ የኢትዮጵያ የተከታታዮች፣ እንዴት አላችሁ? እንዴት ይሰንብታችኋል? ክብራን ተመልካቾች አርቲስት ገነት ንጋቱ እና ባለቤቷ እንግዲህ ፕሮፌሰር ሙልጌታ ከ14 ዓመት መለያየት በኋላ እንደገና እንደተጋቡ ሰምተናል። በእነሱ ጉዳይ እንግዲህ ቪዲዮም ሰርተናል፣ ደስታችንንም እጅግ በጣም ገልጸናል። ከዛ በኋላ እንግዲህ ስለ እነሱ አንዳንድ እየወጡ ያሉ ነገሮች እጅግ በጣም አወዛጋቢ ናቸው። ስለ እነሱ እናያለን። ሌሎች ቪዲዮችም እንደተጠበቁ ናቸው። ለዚህ ቤት አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ አባል መሆን ትችላላችሁ። ከምንም በላይ ግን ቪዲዮን ስትጀምሩ አደራ ሁላችሁም ላይክ ማድረግ ጀምሩ። ላይክ ብታደርጉ እናንተን አያስከፍላችሁ አባታችን እንግዲህ እኛ ከምናውቀው ማትማቲክስ የተለየ ማስ እንግዲህ እያስተማሩ ነው። አንድ ያቸው ስ ሂሳብ ቀመሩ እንዴት እንደሚመጣል ሰዎች ማወቅ ስለፈለጉ ቀመሩ እንዴት እንደመጣል ታሳያለህ። የሂሳብ ፕሮፌሰር ነው የሚለው ደግሞ ስለሆነ እሱ ምን ላይ ሦስት ሲደመር ሁለት ሲደመር ሦስት ሲደመር ሁለት ሲደመር ሦስት ስንት ነው? ዘጠኝ ዘጠኝ እንዴት መጣልህ?

ምንድን ነው ማትማቲክስ ስለምትጨናነቁት በዚህ መልኩ ደምራችሁ አታመጡም እንደ አባታችን እያሉ ናቸው ምን ትላላችሁ በዚህ ጉዳይ ሀበሻ እንግዲህ ይህም ሌላ ታሪክ ውስጥ ነው ኢቢኤስ እንግዲህ ጌም ከተጫወቱት የተወሰደ ነው ኢማጂን ምንድን ነው የታያችሁ፣ ክብራትና ክብራ ተመልካቾች? እኔ እንግዲህ የሆኒና ያቺ ልጅ እንግዲህ ስፖርት ነው ምንድን ነው የሆነ ነገር ብቻ ሲሰሩ ነው የታየኝ። ነገር ግን ብዙ ብዙ ሰዎች እንግዲህ ይሄ ነገር ሌላ ነገር ነው እያሉ ናቸው። እኔ አልገባኝ። ከቅርብ ጊዜ ወዲህ አገራችን ውስጥ ከትምህርት ጋር በተገናኘ አንዳንድ የከሸፉ ትውልዶች እንግዲህ እየመጡ ምናልባት ማስተማሪያ ማይሆን ነገር እንግዲህ ትምህርት ቤት አካባቢ እያሳዩ ናቸው። ይህ ወንድማችን ምን ለማሳየት ነው? እዩታ እንዴ፣ ክላስ ሊገባ ነበር፣ ግን ትንሿ በር ዝግናት እያለ ነው ያቺ ትንሿ ዜግ ስለሆነች ትቶል ሊየር ነው ማለት። ወንድማችን ድራማ ነው የሰራው እንጂ አብዛኛው ተማሪ በሚባል ደረጃ ትምህርትን ከማየት እንግዲህ መሞታቸውን ነው የሚመርጡት። ጎበዜ፣ ጥሩ ነገር አይደለም። አንድ ትውልድ ትምህርትን ከጠላ ወፍ በቃ ያ ሰው ችግር ውስጥ ነው ያለው ማለት ነው። ሙስሊም ተማሪዎች ከሆናችሁ በደንብ አድርጋችሁ። ይህ መ ይሄ ትክክል አይደለም። የምሬ ነው። ሙስሊም አይደለውም ግን አልደግፈውም ይህን ነገር ኒቃብ የሴኩሪቲ ኢሹ ነው እየተባለ ይገኛል አንድም ቀን የሴኩሪቲ ኢሹ ሆኖ ኒቃብ ችግር ፈጥሮ ከነበረ እስኪ አሳዩት ተመልክተን አናቅም ይህ አሉባልታ ወሬ ነው ነገር ግን ከእስልምና ጋር ያላችሁ ጥላቻ ከሙስሊሞች ጋር ያላችሁ ችግር ነው እንደዚህ አይነት ህጎች እንድታወጡ የሚያደርጋችሁ አንዲት ሴት ክብሯን ጠብቃ ሌሎች ወንዶችንም ላለመፈተን ብላ ስትሸፋፈን የእናንተ ብልግና ደግሞ ያቺን ሴት ካልተመለከትን በትምህርት ቤት ውስጥ የሚሰሩ ብዙ የሚያስጠሉ ነገሮች አሉ። ብዙ የሚደረጉ ብልግናዎች አሉ። እነሱ ማስቆም ትታችሁ በሙስሊም ሴቶች በኒቃብ መጣችሁ። ሌላኛው ደግሞ በጣም ግርም የሚለኝ ነገር ልክ የኛ አመት ባል ሲደርስ ፈተናውን በዛ ቀን ላይ የምታደርጉት ነገር እጅግ በጣም ነው የሚያስጠላው። ግልጽ የሆነ ጥላቻ፣ ግልጽ የሆነ መር የለቀቀ እስልምና ላይ ያላችሁን ጥላቻ ልታስተካክሉ ይገባል። ሙስሊሙ ማህበረሰብም ይህንን ፍትህ እስከሚሰጠው ድረስ እስከ መጨረሻው ድረስ ይጓዛል። አዎ ኒቃቧንም ትለብሳለች ትምህርቷንም ትማራለች። ክብሯን ተመልካቾች፣ እንግዲህ አንዳንድ ጊዜ ፖዘቲቭ መሆን ጠቃሚ ይመስለኛል። በነገራችን ላይ የደህንነት ጉዳይ እንግዲህ እሹ ካለ ደህንነቱን እንግዲህ መንግስት በራሱ መንገድ የመቆጣጠር ኃላፊነት አለበት። እውነት ለመናገር ተገላልጠው ከሚሄዱ ሴቶች ተሸፋፍኖ ክብራቸውን ጠብቆ የሚገቡ የሚወጡ ሴቶች በጣም ምርጥ ናቸው። ይሄ ምንም ጥያቄ የለውም። ነገር ግን እንግዲህ መሸፋፈንን እንደ አጉል ነገር እያደረጉ እየሳሉ መገላለጥን የሚያበረታታ አይነት ነገር ብዬ ነው ማምነው። ይሄ ትክክል አይመስለኝም። እንደነገርኳችሁ ተገላልጦ ባለፈው አይተነዋል ትምህርት ቤት ውስጥ ምን አይነት ብልግና እየተሰራ እንደነበር። ይሄ በጣም ነው የሚያሳዝነው። እንደዚህ ከሚሆኑ ተሸፋፍና የምትገባ ሴት ምርጥ ነች እኮ ክብረትና ክብራ። ተመልካቾች አርቲስት ገነት ንጋቱ እንግዲህ ጓደኛዋ ቲጂ በዛ ከባለቤቷ ጋር ከ14 ዓመት በኋላ እንደገና ሲጋቡ ፕሮግራሙ ላይ አልተገኘችም በሚል ተቀይማ እንግዲህ በዚህ መልኩ አላናግርሽም እያለች ነው። አንድ ቪዲዮ አይተን እንመለስና ሌላኛው ቪዲዮ አለ ያስኩት እሱ እናያለን። ትወና ላይ አንደኛ ናቸው ግን አይደል?

ያማረ፣ የደመቀ የሆነላቸው ስድስት ነው ነው። ፈልጌ ነው ግን ድንግልን አይደለም ነግርሽል። አምርርች አብረን ለመሄድ ቃል ተገባብተን ነበር። አርብ፣ ቅዳሜ፣ እሁድ ፈልግ ኮ ደወልሽልኝ። አርብ፣ ቅዳሜ፣ እሁድ አልሽኝ። እሁድ ደግሞ የግርምዬ የቤተሰብ ማህበር ነው። ግርምዬና ማየን ጋር መጥተዋል። ስለዚህ ማህበሩ ላይ እኔ መኖር አለብኝ። እሁድ አብረሽ አልሆንም፣ ግን አርብን አብረሽ መጣነት ይችን ቪዲዮ ይዘው አንዳንድ ሰዎች እንግዲህ ገነትና ትግስት ተጣሉ የሚል ቪዲዮ እንግዲህ መስራታቸው ስለማይቀር ይሄ ጃስት ፕራንክ ነው። በዚህ መንገዱ እንግዲህ ተነጋግረው የጨረሱት ጉዳይ ስለሆነ ብዙ አትወዛገብሉላችሁ ነው። ክብራትና ክብራ ንዱት መልካቾች አርቲስት ገነት ንጋቱና እንግዲህ ባለቤቷ የታረቁት በባለስልጣን አማካኝነት ነው። አስታራቂው ባለስልጣን ነው እያሉ ናቸው። ምን ትላላችሁ? ጭራሽ ብዙ ነገር ተሰጥቷቸው ነው ዝም ብሎ አይደለም ተብሎ ወሬ ይወራል። ይኸው ወሬ በነገራችን ላይ አርቲስት ገነት ንጋቱ እና ሙልጌታ ጃዋሬን ያስተራረቁት አንድ የሀገሪቱ ትልቅ ባለስልጣን እንደሆኑ ምንጮቻችን ነግረዋል። ለገነትም ቦሌ አካባቢ ትልቅ አፓርትማ ላይ መኖሪያ ቤት እንደተሰጣት ከመንግስት ማለት ነው ምንጮቻችን ገልጸዋል። ከቀና በፊት የፋሲካ በዓል ዕለት ጠላትም ወዳጅም ደስ ይበለ በሚል ከረጅም ጊዜ የፍቺ ህይወት በኋላ ገነት ንጋቱና እንደዚሁም መምህሩ ሙልጌታ ጃዋሬ እንደገና አንድ ላይ መሆናቸውን ይፋ ማድረጋቸው ይታወቃል። ይህም ቪዲዮቸው ከፍተኛ የሆነ ተመልካች አግኝቶላቸዋል። በተለያዩ ማህበራዊ ሚዲያዎች ላይ ሰዎች ሲነጋገሩበት ቆይተዋል። ስለ ሁኔታው የጠየቅናቸው የቅርብ ምንጮች እንደገለጹልን ይሄ ቪዲዮ የተቀረጸው እና ሁኔታው የተከናወነው ከሶስት ወራት በፊት ነው። በዛን ጊዜ በወቅቱ የተጠሩት ሰዎች ደግሞ ስለ ጉዳዩ ምንም እውቅ ጭራሽ፣ ከሶስት ወር በፊት ገነትና ሙሉጌታ ጃዋሬ እንደገና ሰርግ እንደሚፈጽሙ ሲናገሩ ሰርፕራይዝ ሆነው እንደነበረ ምንጮቻችን ገልጸዋል። በፊርማ ስነስርዓቱ ግን ገነት በጣም ሬዲ ሆና አዘጋጅታ የመጣችው ዶኩመንት ነበር ሲሉ ምንጮቻችን ገልጸዋል። እንደ ምንጮቹ ገለጻ ከሆነ ድግሱን የሚያዘጋጀች እሷ ነበረች። በፊርማው ስነ ስርዓት ላይ የነበሩ ሰዎች እንደሚለው በግልጽ ያስቀመጠችውና ያሰመጠችበት ነገር ሙሉ ጌታ ጀዋሬ ከጋብቻ በፊት ገነት ያፈራቻቸውን ሀብቶች ምንም ነገር እንደማይካፈል አስፈርመዋለች። እንግዲህ ምንጮቻችን እንደገለጹልን ሁለቱ አርቲስቶችን ያስታረቁት የሀገሪቱ አንድ ከፍተኛ ባለስልጣን ናቸው። ከእርቀ ሰላሙ በኋላ ደግሞ ገነት ቦሌ አካባቢ በሚ ሌላ ምስጥር ህንፃ ላይ የመንግስት መኖሪያ ቤት እንደሰጣት ምንጮቻችን ገልጸዋል። ክብራን ተመልካቾች እንግዲህ ስለ እርቃቸው ይሄኛው ሌላ ምስጥር የሆነ ነገር ነው። ዞሮ ዞሮ ግን እንኳን ታረቁ። በቃ ምስጥሩ ይሄ ሌላ ነው፣ አልታወቅም። በሰአቱ የሰማነው ነገር አይደለም። የመንግስት ባለስልጣንም ያስታርቃቸው፣ አርቲስትም ያስታርቃቸው፣ እነዚህ ሰዎች ታርቋል። መታረቅ ደግሞ እጅግ በጣም መልካም ነገር ነው። ስለዚህ ችግር የለውም። ቤት የሚሰጣቸው ለማንም እየተሰጠ ነው። ምንድን ነው በዚህ ልክ? እናንተ ደግሞ የምታጠዙ ተረጋጉ። በቃ ክብራትና ክብራዱ ተመልካቾች የዛሬ ቪዲዮ እንግዲህ ይህንን ይመስል ነበር። ስለተከታተላችሁኝ ከልብ ከልብ አመሰግናለሁ። ሌላ ጊዜ እንግዲህ ከዚህ በተሻለ ቪዲዮ መመለሴ ስለማይቀር ክብራን ተመልካቾች ሰብስክራይብ ማድረግን በጭራሽ እንዳትረሱ። አስሬ የነበርኩኝ እማማ ኢትዮጵያ ለዘለ ዓለም ትኑር። እወዳችኋለሁ። ባይ ባይ